እኔ ማን ነኝ ነው የምልሽ። እኔ ክርስቶስ አይደለሁም ዲቦራ። እስከ ዛሬ የሚያዘ እኔ ቤታሁ እኔ ቤትሁ ከተጀመረ አይቀር ከተደፈረሰ ምለው ምው ከተበጠበጠ አይደፈርስም ብቻ እንደፈለጋቸው አማርኛውን አዙር እዝና። ይሄ ፌር አይደለም ዲቦራ። እኔ ሁሉ ነገር ሁሉ ነገር ከነ ድምፃቸው ከነመናቸው ሁሉ ነገር እያለ ምንም እኳ አይመጣ ነው ዲቦራ። ምንም የሚመጣ ነገር ያበጠ የፈነዳ ያበጠ እንዴ? እኔ ሁሉ ነገር የማምላክን ብዙ ነገር እኔ ብዙ ነገር እያወቅኩኝ ይዤ የውሸት ስም እያጠፉ ሲያወሩ እንኳን እሺ ዲቦራ ተይ፣ ባለፈውም ተይ አጥፊ ስትለኝ እሺ አጠፋለሁ፣ ተይ ስትል እሺ እተዋለሁ። ይሰማሻል። ለምን ምክንያቴን ታውቂዋለሽ አለ ለምን እንደማደርግ ያለን ታውቂያለሽ። የአንቺን የማክበር ያወራነው ነገር ስላለን፣ ግን በዚህ ደረጃ ግን ዲቦራ እኔ እየተጠቃሁኝ ወይ ደግሞ እኔን ስሜን ለማጥፋት ባልሆነ መንገድ፣ ሺ ደግሞ ና አንቺ ቅማላም መባ የምትባይ ጥንባታም ምን ስትሰድብኝ ያላየሽ፣ አሁን ለእኔ ሀሳቢ ሆነሽ መጣሽ? ይድዛ ከዚህ ቅማላም አይሻሉ ስትሰድብኝ ስንት ጊዜ ሙሉ ኮሜንት ላይ ምን ላይ ምን ላይ ስትሰድብኝ፣ አሁን የእኔ ሀሳቢ ዝም በይ አንቺ። ቆንጆ ታይ እንጂ ኖ ጋይስ ሁሌም ቢጎራን ስሜያት ማለት አይደለም አይኑ እናንተ። አሁን እንደዚህ የምትሉ ሰዎች እኔ እንድሰደብላችሁ እኔ ያለ ስሜ ስም እንዲዋረድ ነው የምትፈልጉት።

የእኔ ምንም የምናገረው ምስጥር የለም። እንኳን ለእነሱ አይደለም ለኪዱ እንኳን ታውቃለች። ለሱ አንድ ነገር የምናገረው ነገር የለም። የእኔ ህይወት እንደዚህ እንደዚህ የማወራ አይደለም። ምክንያቱም እኔ ከማንም ሹገርዳዲ ጋ የኦርደር እየተደረጉ ከማንም ጋር ስንት የረዳቸውን እን መቀጠል ሰው አይደለም ገባችሁ። ምንም ሳወራ እንኳን ስለምጠራጠራ የብዙ የዲቦራ አንድ ያወሩትን ያሳሉትን ሳይቀር ወሬ ለእኔ ስትነግረኝ እየጓደኘዋል። ማን ሲታማ ለእኔ ብለስ ስማ ነው። እግዚአብሔር ደግሞ እኔ ይጠብቆኛል። ምንም ሐሜት ኦፍኮርስ ሳምቻለሁ። ምን አሁን የቲክቶክ ሐሜት ትልቅ ነገር ወረደው። አበበ ሲመጣ አበበና ማለው ከበደ። ግን ስለ ራሴ በጭራሽ በፍጹም። ያን እንኳን ታስታውሳላችሁ። ገመድ ፕሮፋይል ላይ ሳረግ ልታነቅ ነው አላልኩ። ለአንቃችሁ ነው አላልኩኝ። ምንም ገመድ አደረኩኝ አለ መታ። እንኳን ያን በውስጥ ስታይቀኝ ነው ምንም እንደ አህያ ጀላ ነው ሆድ ውስጥ የለበኩት። ምንም አያስፈልግማት ስለማውቃት፣ የሚቀር ነገር የለም። እነሱ ተደራጅተው ቢመጡ ለብቻዬ አርበደብዳቸዋለሁ። እነ ወርቁ አይተነውም እንትናን ስትናገር ነበር። ደግሞ ዛሬ ከቲና ጋር ትዘላለች። ቲናን ስትናገራት አለበርም። እኔ እኮ የሚገርመኝ ነው የእሷን ፈጣጣና ድፍረቷ ቲና ጋር ስትዘይ ቲናን እንኳን ስታምን ነበር ዘመነ ካሴ ማን አልቀረሽ ሳይሻለው እና ዲቦራ ያለው ነገር ይሄ ማገባሽ ላይ አንዳንዴም፣ ዝም ስቲ ንቀት ወይ ፍራቻ ምናምን መስሎ የምታያቸው ሰዎች አሉ። ዲቦራ ለምን ለምን? ቆይ ምንድን ነው አንቺ? ቆይ እንጻፍልሻለን። አረ ማሬ ቆይ፣ እኔ እና አንቺ እናወራለን። በቅት ታይ በቃ መልሽ ነው። አንቺም ቢያደርገኝ ቼክ አላደርጋቸውም። ያቢሆን የሚመሻስብ ጋይስ፣ አሁን እኔ ዩቲዩብ ባልጀምር ኖሮ ንቄያቸው ተዋቸው ነበር። ማርያምን እንምላችሁ፣ በተለይ ፊንገረንማ በቃ ኩስ ቀስማን ሰብሬ አፋ እንዲጣመ ማርያት አለው። ግን አልተውባት፣ አንደኛ ፋዘሬ እንተናገረች፣ ሁለተኛ ነገር ደግሞ ዩቲዩብ ላይ ቁጭ ብላ እያማች አትሸቅልም። እኔ እንደሌላው አርቲስት ወይም ሌላው እየተሰደቡ ቻል ማድረግ አይደለው። እሸቅል እሸቅላለሁ። በነፃ የሚነገር ነገር የለም። ሄጅበት ይታይላል። ሄጅበት በሉ እስኪ አይኑ። ሲያከብሩሽ አክብሬ፣ እኔም እኮ እሱን እኮ ነው የሚለው። ሲያከብሩኝ አከብራለሁ። የውሸት ደግሞ ሲያወሩን የእውነቱን የውነቱን አወጣለሁ። አለቀ። ለሁለት አረብ ለአስር ይደራጁ። ባለፈው ላያችሁ፣ መቴቴ ምናምን ተሰብስቦ ተደራይቶ ምን አመጡ? ምንም። ብቻዬ። ይያችኛውም ደግሞ ኦርደር አቃታ። ለዚህ ነው ምንም ፍራቻ ምናምን አይደለም። ለዚህ ነው ያው እንደጻፍኩልሽ ነው ይሄ

እዛ ድረስ ነው። አሁን ገብቶሻል ተረዳሽ? ይልልሽ የፈለኩት ዲቦ የደረጃው አይነት አለ ከፍ ያለ ደረጃ ከተኪደ ዝም አለ ምን አገባኝ። እኔ ለማለባቱ ይህን ምደብቅላት ዝርክፍ ነው እንጂ እናገባኝ፣ ምን አገባኝ። ይኸውላችሁ አልቶዎችም አልተወችም የላቸው። አሁን ትታለች የምትሉ ሰዎች፣ አሽሙር የማይገባችሁ ሰዎች አታቁትም። እኔ ራሱ በስንት መከራ ነው አሽሙር የለመድኩት። አሽሙር የማይገባችሁ ሰዎች አታቁም። ፊንገር አልተወችም፣ አሽሙሯን አልተወችም። በአሽሙር ስትቀባጠር ነበር ዛሬ። አሽሙሯን እኮ እኔ ብትተው እኮ በጥግ አስቀምጣት ነበር። አፏን ልትሰበስብ አልቻለች። ለዛ ነው የማልተዋት። የምትወዷት ወዳጆቿ የምታሽቃብጡላት እረፊ በሏት። እንድትሰደብ አትፈልጉም። አለ ረፊ በሏት። ያችኛዋን ደግሞ በሄደችበት ርቀት ልክ ሄድላታለሁ። በሄደችበት ርቀት ልክ። አንተ ደግሞ እያሱ የምትባል ጥርስ የወለቀ ሰውዬ አሳይሀለሁ። የስንቱን ሴት በፎቶ ያሸጠ ስበስከወ ድረስ ነው የሚሄደው። እግዚአብሔር ምስክር ነጋ። አሁን የምናገረው ነገር ቀልድ ላይሆን ይችላል። እነዛን ሊቦራ ሚ ይለ እስከ ግድያ ለምናንሄዳት አልተዋትም ወንድን ወልድ ወንድ ያሳደገ መሆኑ እናሳያችኋለን። መጀመሪያ ካል እሱም ማ ያለው ነገር ሄድበት አለ እኔ ደግሞ ሂጅበት ሂጅበት የሚል ኮመንቶች ሂጅበት ይላል። ሄጃ የላቸው ቢቆራ ሂጅበት በቅ እናንተ ምን አለባቸው? ሄጅበበሉ ግን አድንቁኛ መጀመሪያ አድንቁኝ መጀመሪያ አድንቁኝ ጋይስ አድንቁኝ። ሂጅበት ከማለታችሁ በፊት ቤታዬ ብቻሽን አርበድብደሻል በል ለብቻዬን አስቡ። ቁጠሯቸው ስንት ናቸው? ሴቶች ቁጠሯቸው፣ ጋይስ ትቼ ያለሽ በሉኝ መጀመሪያ፣ ብቻሽን ትቼ ያለሽ በሉኝ። ከዛ ነው የሚሄድበት እንዴ። ብቻዬን አርብድ ብቻ ብቻዬን ገብርኤልን እነሱ ገስት ላይ ገስት ላይ አሜት ቁጭ ብለው እያሙ

ሰው ቤት አካባችሁ ደግሞ ፊፊል የመጣችሁ እሱ ነው የቀራችሁ። ቤታ ባባትሽ ሞ ይበቃሻል። አባቴን እዚህ ውስጥ አታስገቡ። አባቴ ምን አደረጋችሁ? ጋይስ ለምን ለምን እኔን ነገራችሁ? አንገቴ እስኪበጠስ ድረስ ሰው ከነካኝ አልተውም፣ አልተውም። ለምን አንገቴን አቆርቁትም ቁረጡት ነው ምለ ከመጨረሻ ብ እኔ እንደነሱ ከጀርባ አድራሻ እየፈለጉ ስልኩ ቁጥር የ ጋይስ ወንበዴ ናቸው እኮ። ማርያምን እኔ ኮ ከልቤ ነው የምነግራቸው። እነዚህ ወንበዴ ወንበዴ ህይወት የሚያጠፉ ወንበዴዎች፣ ሰው ቁጥር ይፈልጋሉ ቤት አድራሻ። እዚህ አሜሪካን ሀገር ነና ሞክሬ ነና ሞክሬ ሞክሬ እያለን እዚህ ደረጃ ርቀት የሚሄዱ ናቸው እዛ ብሄረን እነዚህ ኮ ሰው አይደሉም ኮ ኦርደር ጉዳ ቢለቀቅ ፋኖች ቁራቁጥ ፋኖች ሳን አይቆርጣትም። ሰራዋን ታውቃለች፣ ያለቻትን ታውቃለች፣ የአማራን ህዝብ ያለቻትን ታውቃለች። አሁን ክፏታና ጉዳ አንድ ሁለት አትበሉኝ። ስድስት አበባ ሰጡ አስራ ስድስት ነው እንጠይቀው። አንድ ሁለት አትበሉኝ፣ አሁን ዝም በሉኝ። እናንተ ደግሞ ማን የሆነ ሰው የሆነ ነገር ጻፈ፣ እንዲኮ ገብርኤልን ያምላ

ከእሷ በላይ እኔ ነኝ የቆምኩት። ግን ገብቶ አንድ ክፍል ቤት የምትኖር ምናምን ኢትስ ኦኬ። ቢያንስ አሜሪካን ነኝ ያለሁት አንድ ክፍል ወይም ሁለት ክፍል የገባው ግን በዛ ልክ በዛ ልክ በዛ ልክ ይህን ያክል። እኔ በጣም የሚያስጠላኝ ወንድ ልጅ ሆኖ ቴንኪዩ ሚሚዬ፣ ወንድ ልጅ ሆኖ ወጥ ሲያማሰ በተለይ ደግሞ ማለት ነው ስንት አፋቸውን ሲከፍቱ ይቅርታ አድርጌላቸው እንደዛ ቤተሰቦችን ሲሰድቡ የነበሩ አልፊያቸው ወጥ ለማማሰር ሲመጡ ያስቁኛል። ወንድ ልጅ ጥጉን ያዘጋ። ወንድ ነኝ ካልክ፣ ወንድ ነኝ፣ ጀግና ነኝ፣ ተሳዳቢ ነኝ ምን ካልክ፣ ጥግህን ይዘቅ አዳምጥ። ጥግህን ይዘቅ አዳምጥ። ወንድ ልጅ ጥጉን ይዞ ነው የሚያዳምጠው። ሴት መሀል ገብቶ እንትና ምን አደረግሽ ምናምን፣ ባዶ ክፍል እንዴት ሆነ የሚቆሙ ምናምን አሽሙር ጭ አሽሙረኞች፣ ሪከርደች ንቄ ነው የተውኳችሁ።

ከዛ ውጭ እኔ የማሸነፍ እንደማስችሉ ታውቀዋለች። ማርያምን እኔ አሁን አልተናገርኩ ክፉ ነገር አልጠራው ምናምን፣ ግን ማንንም እኔ ስሙንም አልጠራው አንድ ቀን ተናግሬም አላውቅም። ቴንኪ ዩ ሚሚ። አንድ ቀን ተናግሬ ክፉ ነገር አላውቅም ምናምን፣ ግን በዛ ደረጃ አሽሙር መናገር ምናምን ቤቱ ማሰደብ ምናምን ማንንም ምንም አያመጣም። ቴንኪ ዩ አልዌይዝ ሊያ ምን አረገችሽ አንቺ ጀላ ራስ? ሊያ ምን አረገች ስላለ እ ቁጭ ብላ ዩትዩብ ላይ ቂጧን ከፍታ አፋን የምትከፍት ሴትዮ ምን አረገችሽ ሲያለሽ፣ ያለሽ እንዲ ውርጋጥ። አትገርማችሁ? የት ነበርሽ? ቲክቶክ ላይ ያልነበርሽም ሰንብተሽ ነው የመጣሽው። እንዴት ናት ቲክቶክ አታቂም? የት ነበርሽ? እንዲ አዲስ ተጠቃሚ ናት መሰለ። ምን አረገችሽ ትለኛለች እንዴ? ነገሮች በስለው አራው ከቆዩ በኋላ ትመጣለ። ቆለጣ አድበች ተቀመጭ። ሴ ቆለጣ እኔ ጋይስ እስኪ ዲቦራ አስረጃቸው በማርያም። እኔ በስልክ ሳወራም ቁም ነገር እንደዚህ ነው። እኔ እንዴት እንዴት አባቴ ላ እኔ አልችልበት ማስነሳርጌ ነው ማስታርቃቸው። አያስታርቂያቸው ወይ በኢየሱስ ክርስቶስ ቦራ ለራሱ እኔ ከራሴ ከነፍሴ ጋር ተጣልቻለሁ። በእናትሽ ተይኝ እስኪ አታስቂኝ እኔ ልንገራችሁ፣ እኔ እንዴት እንደማስረዳችሁ ቁም ነገር ሳወራ እኔ ማስመሰል አልችልም። አሁን ለእኔ ቁም ነገር እያወራው ነው ያለው። ስለዚ ቁም ነገር እያወ እያልኩ አላወራም። ላይ ቁም ነገር ስለሆነ ላይ እንዴት ብዬ ላስረዳችሁ? እንደዚህ ነው ባህሪ። ስልክም ሳወራ ኮ ከዲቦራ ጋ እኮ እንዴት ነው ዲቦራ። ደርግ የመጣ ነው የሚመስለው የወደቀው ደርግ የተነሳ ነው የሚመስለው። ቆስ ኮስተር ብዬ ነው በስነስርዓት የማወራው ጨዋታ ደግሞ ከሆነ ታውቃላችሁ፣ ላስ- ላስ ከሆነም ታውቃላችሁ። ቁም ነገርም እንደዛ ነው። ይሄ አሁን ከዚህ በኋላ የሚሆነው ቀልድ አይደለም፣ ሲሪየስ የሆነ ነገር ነው። ምንማዘዘው ነው ምላት ለዛ ስለማቀው ነው። ባህሪ ቀልድ አይደለም። ገብርኤል ገባይ ሬችን ለማድረግ ሬ ፈታ ብዬ ሄድበታል። እኔ አንቺ የምታወሪ ነገር አይደለም። የሳኩት የሆነ ሰሆን ያሰቀኝ ብሎ አስ አባባል ጋይስ አስራ ሁለት ሰው ስሚ ስሚ ማናት ጀሚላ ማረች፣ አስራ ሁለት አበባ ሰጡት። ጀሚላ ሙስሊሟ ማውቃት እሷ አለች ደግሞ እሷ አለች ደግሞ ልታስገቧት ነው። አቤት እናንተ ጋይስ አስራ ሁለት ሰዎች አስራ ሁለት ሰዎች አበባ ቤታ ምን አለች ምን አለች አይ ሁለት ሰው ይኬድበታል። እያሱዬ እያሱዬ ይሄ ዘፈን ለእያሱማ ዘፈን አወጣለሁ። እያሱዬ እያሱዬ ስንቱን ስንቱን ስንቱን ሴቱን በፎቶ አስፈነገርክ። እያሱዬ ጠብቀኝ፣ አንተ ጥርስ የወለቀ ጠብቀኝ

ነብዩ ያሳዝነኛል ጋይስ፣ በጣም ዝምተኛ ነው፣ ጥሩ ሰው ነው። ነብዩ ሶስት ልጆች አሉት ምናምን። ግን ነብዩ ደህና ነው፣ ግን ደህና ነው። ግን ነብዩ ወይስ ዶት ይሄ ደህና ነው። ስካይ ጋይስ፣ ምስኪን ነው። ስልክ ቁጥሩ ልስጣችሁ፣ ስካይ ደውሉለትና አጽናኑት ማሮችን ግን ግን አረ ቤታ ታርፊ ቃለው አውቄ ነው። ዝም በይ እንዴ ፎሎ አይደል እንዴ አድናቂሽ ነኝ ብሎ በውስጥ መጣ ኮ ቤታየ ሙሙ በፎቶ የምትሰጠው መስላት አውቄ ነው አውቄ ነው። ስሙን አጣም እንዴ ፎሎ ኮ ነው ማለት እኔ ማረጎን ጠንቅቄ አውቃለው፣ እና አድናቂሽ ነኝ ወይም አድነቅ መጀመሪያ ጥርስ አሰራ፣ ወይነቲ ቦራ ግን መጀመሪያ ርቅርቅ ያለችን ጥርስ አሰራ። የሄድኩበት ርቀትን ስለማቅ ነው። እዛ ኢትዮጵያ ያሉትን ሴቶች እያሻሻጥ አስፈራራ። አሜሪካ ነው ያለሁት፣ ታላቁ አሜሪካ። ወየውልክ። ስለ ኦዞምፒክ እየዋሹ ነበሩ። ምን ያውቃሉ? እኔ መሃይሞች አሁን ያቺ መሃይም ምን ታውቃለቸውን? ያቺ ተዋሉ ደናቁርት ናት። ስለ አሁን ስለ ኦዞምፒክ አራት አስሪ ስለ ኦዞምፒክ ምናምን ሲያወሩ ያስቁኛል። ፀጉር ይነቀላል፣ ከት ይቆረጣል። ተማሩ ላይ እዚህ ጋር ዲግሪ ጭነናል ብላችሁ፣ ግን የጀላ ዲግሪ ነው መሰለኝ የጫናችሁት። እኔ አላቅም፣ የወሸላ ዲግሪ ነው ግን የጫናችሁት። ዲግሪ ማስተርስ እንዲማትሩት ጉዳይ የለም። ችዲ ያለ ምናለን ግን የወሸላ ነው የሸላ ከሆነ ንገሩ። እንዴት ሰው በዚህ ያለ ወርዱ ስለ ኦዞምፒክ እንደዚህ የውሸት ይሄ ማህበረሰብ አያነብም፣ ይሄ ማህበረሰብ አይሰማም ብላችሁ ነው። ይሄ ማህበረሰብ አይሰማም አይረዳም ብላችሁ ነው መጫወቻ የምታደረጉት። አያውቁም፣ ግን እግዚአብሔር ልክ እንደሚያውቁ እኮ ነው። ፒሲዮስ በሽ እንትን ነው እኮ ብለው ሰዎች ናቸው። ከነዚህ ማህበረሰብ ጋር እንዴት ነው የምንግባባው? እና እኔ እናንተ የምትሉት ስለፊት ስለመልክ ነው። እኔ ደግሞ የምሄድባችሁ ስለምታደርጓት ሴራ ነው። ቤታ ፊቷ እንዲሆነ ቂጧ እንዲያረገች እንዲያረገች ብትሉ ምን ማንም ዓለም ምድር የኔን ሰውነት የሚያውቀው የኔን ፊት የሚያውቀው መበሻሸቅ ነው። የእናንተ ግን ስታደርጉ የነበረውን ጎረምሶቻችሁንና አባቶቻችሁን የንስሐ አባቶቻችሁን ነው ማውጣላችሁ። ጋይስ ግን እስካዬን አጽናኖት ማርያምንም እስካይን አስማሚ ማስማማት አለባችሁ። ቁጥሩን ከፈለጋችሁ እሰጣችኋለ። መጨረሻ ቁጥሩ ዛሬ ካልቀየረው በድንጋጤ በድንጋጤ ሊቀይረው ይችላል። ሰባ አንድ መጨረሻ እስካይ አለ። እንደ ስካይ ግን ጋይ ሲዋ የለም እንዳትናገሩት፣ አልሰጣችሁም ትችዋል። ለምን ደውሎ ለመጀመሪያ ጊዜ ነው፣ ጊፍት ለሱ አይሰጠዋት። ጊፍት በሰጣት የምትወደኝ ይመስልሻል? ያለ ብቸኛ ሰው ነው እስካይ ማለት። ስለዚ እንዳትናገሩት የስማሪ ምንም ማን በምድር ላይ እኮ አይልም። ማንም እኮ አይልም ጋር ተደውሎ አይኖ እዛ ባህርዳር እየለጠለጠ ነው እናቴ። ከተሰጠው ክፍት በር ካገኘ ለምን አይሄድበትም? እኔ እኮ ተስፋ የቆረጥኩት እኮ እኮ ድንግልለኝ ሲባል እኮ ነው። እኔ እኮ እኔ እኮ አፈዛ ደንዝስ ተይዤ ነበረ ድንግልለኝ። ወይ ጉድ! ወይ ድንግልና! ወይ ድንግልና! ከማርያም ውጭ ድንግል አይቼ አላውቅም። ድንግል ነኝ ያሉ እኮ ጉዶች ናቸው። እስኪ ወንድ ኮንሽ ጓደኛሽን አስገቢያት እና ሳሚያት። እስኪ ወንድ ነሽ ጓደኛ ናት ምናምን አሰቃይቼ አንድ ላንቺ ቆማ ስኪ ብትሞት አታደርገው አይኖ ጋይ ስለዛ ኮን የተበሳጩት እኮ ይሄ ሁሉም የሚዘባረቁት ስም ለማጥፋት ደረጃ እኮ የሚሄዱት አቤል እኮ ስላዋረዳቸውን የውሸታቸው ውሸት ስለዋር እኔ እኮ እግዚአብሔርን ቀድሜም እኮ አውቅያለሁ ቀድሜም ቀድሜ የማውቀው ነገር ስለሆነ ነው። የሚሄዱበትን ርቀት ቀድሜ ስለማውቀው ነው። ምንም ትልቅ ነገር የለም። አሁን ደግሞ የእኔን ስልክ ቁጥርና ምናምን እያፈላለጉ ነው። እኔ እሰጣችኋለሁ፣ ለማንኛውም እኔ እሰጣችኋለሁ። ስልኩ እኮ የቤተሰቦችን ቤት እሰጣችኋለሁ። ምናምን አትጨናነቁ። ብዙ እንደዚህ ደውላችሁ ምናምን አትጨናነቁ። ኖ ኖ ጀሚላ እኔ ከድሮም ጀምሮ ወዳታለሁ። ምንም ከኔ ጋር ትክክለኛ ሀቅ ነው የምትናገረው። ጀሚላ ጀሚላ ትክክለኛ ነው የምትና ዞ ምንድን ነው ጀሚላ ትክክለኛ ነገር ነው የምትናገረው። ቢከስ እዚህ ሀገር የተወደደገች እና ስለ ዞን ፒክ የውሸት ሲቀደዱ ታዲያ ምን ታረጋቸው? የእናቷ ታሪክ ያሳዝናል። እረ እኔ አሁን አላወራሁም። ገና በሬ ከዱላ ደም ጠ እንዴት እንደሚሄድበት እያሳብኩ ነው። እን፣ ችግር አለው አራት ስናት ሰላት አንዘፈናችንን ከፍታለን፣ እንቀውጣለን ምናምን ነገ ደግሞ ከይድበታል። ሌላ ምን አለ? ለምን ትወጣለች? አይንሽ ውጣ፣ ማንሽ ቆንጂት፣ አይንሽ ውጣ፣ አይንሽ ተጎልጉሎ

ረ በቃ በቃ አሁንም አሁን በቃ እንዝናና፣ እንጨፍር፣ ምናንፈታ እንበል፣ እንዝናና። ነገ ዩቲቤ ላይ ቀጥልላቸዋለሁ። ምንም ችግር የለውም። አሁን ፈታ እንበል። ሌላ ወሬቀ ምን ራስ እየረገጠሽ ነው? ገብተሽ መልስ ስጭ። እየቀለርክ መሆን አለበት ወይ? ጌታ ጌታ እኮ ነው። ለስልሳ ሰው ለሚያየ ሰው ይጅ ምናምን እናቶች ተበርታ፣ በቂተሽ ወጣ እንዲህ አይነት ሰው ጋር እናናናናና እኔ ቤታዬ እንደዚህ አይነት ቦታ እኮ አልሄድም። እንደ ይሄ እየተከፈለው ምናምን የሚጮው እኔ አሁን አንድ አንበሳ ባወርድለት ተገልብቶ እራሳቸውን ነው የሚሰድባቸው። ወደ ጨራሽ ደግሞ እሱ ጋር ሂጅ ልትሰዳደር እንደ ቀለኞች

እኔ ማን እንጃ ያወጧቸው ወንዶች ሁሉ ወሸላ ግንባር እና ጀርባቸው ላይ ተቃጥለው እየሰኩ የሚመጡ የሚመስሉ እግዚአብሔር ነት እንዴ! እስማሞል ጭራሽ የወሸላ ውድድር አረጉት እኮ እኛ ጋ ለመጠጋት እየደረሽ ነው ምናምን እኔ ምን እሰራለሁ? ቦርደር ገላይን ከምሸጥ እኮ ቀብራራ ነው እበት እስጊዜ ቲክታክ ለእኔ ወንድ ስለፋደድ እና እንትን ስለያሳየኝ እኔን ያወራ ወንድ እዚህ ቲክቶክ ላይ ካለ ጀግና ነው፣ አደንቀዋለሁ። እኔ ራሴ ምዝረከረክ አደለው በት